ሰይጣንን የምናስወጣበት መንገድ ልክ አይደለም ብዬ አስባለሁ። እኔ አላምንበት። አንዳንዴ ስነ ምግባራችንን እንትን እንድናርግ፣ እንድንጠብቅ፣ ስነ ምግባር እንዲኖረን ሳይሆን በሰይጣን እንድናመካኝ እድል የሚፈጥሩልን አይነት ስብስብቶች እንሰማለን እ ሰይጣን ከሴትና ከወንዶች የትኞቹ ላይ በረታል? ጂዝ እርሱ መጽሐፍ ቅዱስ ላይ ይላል እኮ ሰይጣን የሚባል መልአክ ነበረ ሰው በጥፋቱ ወደ ታች አርጓል አይደል? ወደ ምድር አርጓል። እና ምንድነው ላነሳ፣ ምን ፈልገው ሰይጣን አለ የለም የሚለውን ኮንሰብት በሁለት መንገድ አገኘዋለሁ፣ የተለያየ ቦታ ራሴን አገኘዋለሁ። የሆነ ጊዜ ላይ ሰይጣን እንዳለ አምናለሁ፣ እንዳምን የሚያደርገኝ ቦታ አለ። አንዳንዴ ደግሞ ሰይጣን የለም ራሳችን ነን፣ ከሆንንም ሰይጣን አለ ካለም ራሳችን ነን ብዬ አምናለሁ። ለዛ ኤክሶርሲዝም፣ እኔ በጣም ብዙ ጊዜ የሚያሰቃኝም ጥያቄ ውስጥ የሚገባብ የሚገባብኝ ለዛ ነው አንደኛ ነገር ሰይጣን ምንድን ነው? እነ ቅዱስ ላሊበላን ማንሳት እንችላለን። እነ ቅዱስ ላሊበላውን ሰው ናቸው፣ ግን ቅዱስ መሆን ችለዋል። የሰው ልጅ ሲፈልግ ቅዱስ፣ ሳይፈልግ ደግሞ ሰይጣን መሆን ይችላል። ሰይጣንን አስታከን የምናደርጋቸው በጣም ብዙ ነገሮች አሉ። በእርግጥ ሰይጣን የለም ምል አይደለውም። ሰይጣን አለ፣ ግን እኛ ሰይጣን ጋር ሰይጣን እኛን ሊያጠቃን ሬዲ ቢሆን ሊሆን ሰይጣን እኛን ሊያጠቃን፣ የትኛውም ጥፋታችን መንስኤዎች እኛ ነን።